አስራ አንደኛው ሰዓት ላይ ተደረሰ። ኢትዮጵያና ኤርትራ ወደ ጦርነት ለመግባት ከጫፍ ደርሰዋል። ሻቢያ ጦርነቱን ለማስጀመር ከፍተኛ እንቅስቃሴ እያደረገ ነው። የሻቢያና የህወኅት ጥምረት እየጠበቀ መሆኑ በበርካታ ፖለቲከኞች ዘንድ እየተነገረ ያለ ጉዳይ ነው። ኤርትራ በኢትዮጵያ ላይ የክስ ዘመቻ ብትጀምርም በተለያዩ ጉዳዮች ብትወጠርም፣ ጠቅላይ ሚኒስትር አብይ አህመድ ከወደ ኤርትራ የሚመጣውን ክስ ከቁብ የቆጠሩት አይመስሉም። የኢትዮጵያ ባለስልጣናት ኤርትራን ሀገር ብለን ለመጥራት እንቸገራለን ሲሉ እያጣጣሉ ሲሆን፣ ከኤርትራ ደግሞ ከህዝቡ ዘንድ ታላቅ ጭንቀት ፍርሃትና ስጋት ተደቅ ጭቆና ውስጥ እንዳለ የሚነገርለት የኤርትራ ህዝብ ከዚህ ውጥረት የሚያወጣው የኢሳያስ መንግስት መስሎትም ተስፋውን ከጣለ አያሌ ዓመታት ተቆጠሩ ነገር ግን ጠብ የሚል ነገር የለም ኢሳያስም ሰላሳ አራት ዓመታትን በስልጣን ላይ ቁጭ ብለው እስከ እልፈታቸው እየተጠባበቁ ነው ነጻነት ናፋቂው የኤርትራ ህዝብ ግን አሁንም ከፊቱ ታላቅ መከራ የተደቀነበት ይመስላል የኤርትራ ሀገርነት አጠራጣሪ መልክን እየያዘ ነው ከኢትዮጵያ ብቻ ሳይሆን ከተለያዩ ሀገራት ኤርትራ ከፍተኛ ትችቶችም እንዲሁም ክሶች እየደረሱባትና ዜጎቿ ላይ የሚፈጸሙ ግፎችም ጋር እየወጡባት ይገኛሉ። ሻቢያ ህዋትን ተጠቅሞው የትግራይን ህዝብ ለማጥፋት እየተንቀሳቀሰ ነው። የሻቢያና የህዋ ጥምረት መጠናከር፣ እንዲሁም የሻቢያ ከባድ እርምጃ በኤርትራ ምዕራባውያኑ ከወዲሁ ፊታቸውን ወዴት አንጋደዋል? ዶክተር ጌዲዮን ጢሞቲዮስ ኤርትራን በተመለከተ ያጋሩት መረጃ ምንድን ነው የሚለውን በስፋት እንመለከታለን። ሰባት የጸጥታ ኃይሎች መገደላቸው ተሰምቷል። የትና እንዴት በማንስ የሚለውን በዝርዝር እንመለከታለን። የኤርትራ ተቃዋሚ ቡድን በአዲስ አበባ የመከረበት ጉዳይ ምንድን ነው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 የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። አስራ አንደኛው ሰዓት ላይ ተደርሷል እየተባለ በበርካታ ሚዲያዎች እየተዘገበ የሚገኘው የኤርትራና የኢትዮጵያ ጦርነት፣ ኤርትራ ከትላንት በስቲያ ኢትዮጵያን የከሰሰች ሲሆን ይህንንም ተከትሎ ነገሮች ከዚህም በላይ እንዳይከፉ እጅግ ተሰግቷል። በአንድ በኩል ደግሞ የሻቢያና የህወኅት ጥምረት በፖለቲከኞች እንደ ጉድ ይተነተናል። ሻቢያ ጦርነቱን ለማስጀመር እንዳኮበከበ የሚገልጹም ጥቂት አይባሉም። የምዕራባውያኑ ተቋማት ከወዲሁ ጣጣው ለኛ ስለሚተርፍ ኤርትራ ለኢትዮጵያ ልታስረክበው በምትችለው የባህር በር ዙሪያ ከኢትዮጵያ ጋር ድርድር መጀመር አለባት ማለት መጀመራቸው እየተነገረ ነው። ይህ የአሰብ ጉዳይ ከመንግስት ያለፈና የእያንዳንዱ ትክክለኛ ኢትዮጵያዊ ቁጭት ወለድ ዝንተ ዓለም የማያባራ ሰደድ እሳት መሆኑን ኢሳያስ ተረድቶ በሰላም ባሩን እንዲያስረክብ ባይስማማም የማግባባቱ ሙከራ ለጊዜው አስፈላጊ ነው። ነገር ግን በዚህም አለበዚያ በቅርቡ አሰብ ወደ እናት ሀገሩ ከመመለሱ በተጨማሪ መቶ ፐርሰንት ህልውናዋ ከኢትዮጵያ ጋር የተሳሰረው ኤርትራ ሀገር መሆን ህልም ሆኖ የቀረባት ምድረ በዳ ብትሆንም ከድጡ ወደ ማጡ እንዲሉ ኢትዮጵያ ለ3 ዓመታት ሰጥታ የቆየችውን የሀገርነት እውቅና ከመንሳትም ጉዳዩ ይጀምራል፣ የሚሉ በርካታ ትንተናዎችም እየቀረቡ ይገኛሉ። ሻዕቢያ የሰብዓዊ መብት ጥሰቶችን እንዳይጣሩ ጥረት እያደረገ ነው። የዜጎች መብት በከፍተኛ ሁኔታ ከሚጣስባቸው ሀገራት ውስጥ ኤርትራ ከፊት ትጠቀሳለች። የኤርትራውን አምባገነን መንግስትም ሰብዓዊ መብት አያውቅም ማለት በሚያስደፍር ደረጃ ህዝቡን መብት አልባም አድርጎታል። ጨቋኝነቱ ሚስጥር እንዲሆንለት የፈለገው የሻዕቢያ መንግስትም ተመድ በኤርትራ ያሰማራቸውን የአምነስቲና የሂውማን ራይትስ ዎች ሙያተኞችን የስራ ጊዜ እንዲያበቃ ወይንም እንዳይራዘም ሰፊ ጥረት ያደረገ እንደሚገኝም የተለያዩ መረጃዎች በስፋት እየወጡ ይገኛሉ። በኤርትራ የሚካሄዱት የሰብዓዊ መብት ጥሰቶች እንዲያበቁ አጣሪ ቡድኑ የጀመረውን ስራ ማጠናቀቅ ይገባዋል። በመሆኑም የምክር ቤቱ አባል ሀገራት የቡድኑን የስራ ጊዜ እንዲራዘም ድምጻቸውን ሊሰጡም ይገባል። ይህ እንዲሆን ደግሞ በተለያየ የዓለም ክፍል የሚኖሩ ኤርትራውያን ጫና ሊያደርጉ ያስፈልጋል የሚሉ ሪፖርቶችም በስፋት እየወጡ ይገኛሉ። ከሰሞኑ ከኤርትራ በኢትዮጵያ ላይ የተሰማውን ክስ ተመልክቶ በርካታ መረጃዎች እየወጡ የሚገኝ ሲሆን ሉዓላዊ የተባለ ለመንግስት ቅርበት ያለው የብይነ መረብ መገናኛ ብዙሃን የውጭ ዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ የኤርትራ መንግስትን በተመለከተ ለዓለም አቀፉ ማህበረሰብ ደብዳቤ ማሰራጨቱን ዘግቦ ነበር። ከዘገባው ጋር የተያያዘ ምስል ደብዳቤው ባለፈው ሳምንት ዓርብ ሰኔ 13 ቀን 2017 ዓ.ም እንደተጻፈ የሚያመላክት ሲሆን በኤርትራ መግለጫ የተጠቀሰውን ተደጋጋሚ ትንኮሳዎችን የመፈጸምና የሉዓላዊነትና የግዛት አንድነት ጥሰቶችን የሚመለከት አረፍተ ነገርም ያካተተ ነው። በ2010 ዓ.ም የኢትዮጵያና የኤርትራ ስምምነት መፈረምን ተከትሎ የመጡ በጎ ለውጦችን የሚያስታውሰው ደብዳቤው በዚህ ወቅት ከአስመራ በኩል የታየው የመጀመሪያ ምላሽ አበረታች እንደነበር ይገልጻል። ነገር ግን የሰሜን ኢትዮጵያን ጦርነት ኢትዮጵያን ለማዳከም እንደ ድል ተመልክቶት የነበረው የኤርትራ መንግስት የፕሪቶሪያ ስምምነት መፈረሙን ተከትሎ ከጊዜ ወደ ጊዜ ጠበኛ አቋም መያዝ ጀመረ ሲልም ይከሳል። የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ በተጨማሪም የኤርትራ መንግስት ከህዋት አንጃ ጋር ትብብርና ቅንጅት በመፍጠር እንዲሁም ከሌሎች ታጣቂ ኃይሎች ጋር በመተባበር በመጪው የክረምት ወቅትም ከፍተኛ ወታደራዊ ጥቃት ለመፈጸም ተዘጋጅቷል በማለትም እንደወነጀለ በዘገባው ላይም ተካስቷል። ቷል። እንደ እንደ ዘገባው ከሆነ መንግስት የዓለም አቀፉ ማህበረሰብ በአፍሪካ ቀንድ ሰላም እንዲረጋገጥ የኢትዮጵያን ሉዓላዊነትና የግዛት አንድነት እንዲያከብር በኤርትራ መንግስት ላይ ግፊት እንዲያደርግም ጥሪን አቅርቧል። የኤርትራ መንግስት በበኩሉም ከትላንት በስቲያ ባወጣው መግለጫ የኢትዮጵያ መንግስት የጻፈውን ደብዳቤ የተለመደ ማደናገሪያ ሲልም ጠርቶቷል። የዲፕሎማሲ ዘመቻው ዓለም አቀፉ ማህበረሰብ ማታለልና በዚህም ረጅም ጊዜ ሲብላላ ለቆየው የጦርነት አጀንዳው ድጋፍ ማሰባሰብን ዓላማ ያደረገ ነው በማለትም ከሷል። መግለጫው እውነታው ግን የኢትዮጵያ ገዢ ፓርቲ ብልጽግና የኤርትራ ወደቦችን በተቻለ መጠን በህጋ መንገድ አስፈላጊ ከሆነም በወታደራዊ መንገድ ለመውሰድ በሚል ላለፉት ሁለት ዓመታት በግዴለሽነት አላስፈላጊ መግለጫዎችና ተንኳሽ ጦር ሰበቃ ውስጥም እየገባ ነውም ብለዋል። የኢትዮጵያ መንግስት የጦር መሳሪያዎችን ገዢ ላይ ተሰማርቷል ሲልም አክሏል። ይህ የኤርትራ መንግስት መግለጫ የወጣው በአዲስ አበባና አስመራ ባለስልጣናት አንዳቸው ሌላቸውን ኢላማ ያደረጉ ንግግሮችን እያሰሙ ባሉበት በዚህ ወቅት ነው። የኤርትራው ፕሬዚደንት ኢሳያስ አፈወርቂ ባለፈው ግንቦት በተከበረው የአገሪቱ ሰላሳ አራተኛ የነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስትና በገዢው ብልጽግና ፓርቲ ላይ በግልጽ ወንጀላዎችን አቅርበው ነበር። ኢሳያስ የኢትዮጵያ መንግስት የውሃ ጉዳይ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብ እና መሬትን ለዚህ አጀንዳ መጠቀም የጦርነት ቅስቀሳ እያደረገ ነው ሲሉም ተደምጠዋል። ፕሬዚደንቱ በዚህ ንግግራቸው በተለይም የኦሮሞ ማስተሳሰብ በሚል ያነሱት ወንጀላ በተለያዩ ሀገራት የሚገኙ የኦሮሞ ምሁራንን ጨምሮ ከተለያዩ አካላት ጠንካራ ምላሽም አስከትሎም ነበር። በዚህ ሰሞን ከመንግስት መገናኛ ብዙሃን ጋር ቃለመጠይቅ ያደረጉት የመከላከያ ሚኒስትሯ አይሻ ማህመድ በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የነርሱ ባህሪ እንደሆነ እናውቃለንም ብለዋል። በግንቦት መጨረሻም በህዝብ ተወካዮች ምክር ቤት ቀርበው የነበሩት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኢትዮጵያ መንግስት ከኤርትራ መንግስት ጋር የቃላት ጦርነት ውስጥ አልገባም ሲሉም ተነምጠዋል። ትንኮሳ ቢኖርም አንዳንዴ ወደ ሰፊነት፣ አንዳንዴ ሰምቶ እንዳልሰማ፣ አንዳንዱን ደግሞ በራሱ በዲፕሎማቲክ ቻናል ለመመለስ ጥረት እናደርጋለን እንጂ የቃላት ጦርነት ውስጥ አንገባም፣ የምንገባም አይመስለኝም በማለት ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል ያለው ውጥረት እየተባባሰ ቢመጣም ከ2010 ስምምነት በኋላ ተከፍተው በድጋሚ የተዘጉ በትግራይ ክልል በኩል ያሉ የዛንበሳና የራማ ድንበር መስመሮችም ባለፉት ሳምንታት ተከፍተዋል። ድንበሮቹ የተከፈቱት ከሁለቱ መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የማህበራዊ አንቂዎችና የማህበረሰብ ተወካዮች አነሳሽነት ነው የተባለም ሲሆን የትግራይ ክልል መንግስትና የኤርትራ ባለስልጣናትም ይሁንታን እንደሰጡም ተገልጸዋል። የእነዚህ የድንበር መስመሮች መከፈት በተመለከተም እስካሁን ድረስ ከፌዴራል መንግስት በኩል የተሰጠ ይፋዊ አስተያየት የለም። ወደ ቀጣይ መረጃዎችን ስናመራ የሱዳን የኢትዮጵያ የኤርትራ እና የየመን ኃይሎች በእስራኤል እና ኢራን መካከል ባለው ጦርነት የራሳቸውን ጥቅም ቆርጠው የኃይል አስተላለፍ የሚፈጥሩበት እድል ሰፊ ነው። ላብነትም ያህል ከሱዳን እና የየመኑ ቡድን ጋር ሆና ከኢራን ጋር ተሰልፋለች የተባለችው ኤርትራ ከእስራኤል ጥቃት የሚደርስባቸውን የውቲ ታጣቂዎች ጋር ግንኙነት እንዳላትም እየተነገረ ነው። በተመሳሳይ የሱዳን አልቡራኔ ከኢራን ያገኛቸው ትጥቆችም በድሮን እንዳይወድሙ ወደ ኤርትራ እንዳስገባም ተዘግበዋል። በተቃራኒው የኤርትራው ተቃዋሚ በርጌድ ናመዱን አዲስ አበባ ተደጋጋሚ ስብሰባዎችን እያደረገ ሲሆን የእስራኤልና የኢራን ጦርነት እንደጀመረ እስራኤልን በግልጽ ደግፎ መግለጫም ሰጥቷል። ይህ መግለጫ የተሰጠውም ኢሳያስ ከኢራን ጋር ነው በሚል አዲስ የኃይል አስተላለፍ መርና የኢሳያስ መንግስትን ለመጣል የእስራኤል ድጋፍ የመሻት ግልጽ መልዕክትም ይመስላል። የሱዳኑ ፈጥኖ ድራሽ ኃይል ከኢትዮጵያ በተጨማሪ ከእስራኤል ጋር ግንኙነት እንዳለው የሚያመላክቱ መረጃዎች መኖራቸውን ተመላክቷል። ከሱዳኑ አልቡርሃን ጎን ተሰልፈው ጦርነት የተዋጉ የዋ ታጣቂዎችም ከኢራን የተላኩ የቡድን መሳሪያዎችን ጭምር መታጠቃቸውን የሚጠቁ የተቋቋሙ መረጃዎችም እየወጡ ይገኛሉ። ወደ ቀጣይ መረጃችን ስናምራ በምስራቅ ወለጋ ዞን ጊዳ አያና ወረዳ ሰባት የመንግስት የጸጥታ ኃይሎች በታጣቂዎች መገደላቸው ተዘገበ። ወደ አዲስ አበባ ይጓዝ በነበረ ተሽከርካሪ ላይ ታጣቂዎች ትናንት ጠዋት ላይ ተኩስ ከፍተው ግድያውን መፈጸማቸውን የወረዳ አስተዳደር አስታውቀዋል። መኪናው ታታ የተሰኘ የህዝብ ትራንስፖርት መሆኑን የጠቀሱት አስተዳዳሪው በውስጡ የፖሊስ አባላትና ሚሊሻዎች እንደነበሩም ገልጸዋል። በጥቃቱ ሶስት ፖሊሶችና አራት ሚሊሻዎች መገደላቸውን ጠቁሞ ሌሎችም የቆሰሉ እንዳሉና ወደ ሆስፒታል መወሰዳቸውንም አስታውቀዋል ታውቀዋል የቆሰሉ በጊዳ አያና ሆስፒታል ህክምና እየተደረገላቸው እንደሚገኝ ጠቁመውም ሁለቱ ግን ከባድ ጉዳት ስላጋጠማቸው በደነቀምት ሆስፒታል በሪፈር መወሰዳቸውንም ገልጸዋል። ከፖሊሶችና ከሚሊሻዎች ውጭ በሌሎች ተሳፋሪዎች ላይ ምንም አይነት ጉዳት እንዳልደረሰ የጠቆመው አስተዳዳሪው ጥቃቱን የፈጸሙ ታጣቂዎች እነማን እንደሆኑ ጥርጣሬያቸውንም አስታውቀዋል። ወደ ተመልካቾቻችን ለእሳቱ የነበረውን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርግ እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቆዩልን።